ሰላም ሰላም የዩቲዩብ ቤተሰብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አብሯችሁን ቆይታ እንድታደርጉ በአክብሮት እንጋብዛችኋለን። ዛሬም የተለያዩ መረጃዎችን አካተን ተመልሰን መጥተናል። ከመረጃዎቻችን መካከል ጎተራ አካባቢ ሊፈርስ መሆኑ ተሰምቷል። አንድ የ25 ዓመት ጃፓናዊ የሞባይል ስክሪን ማየትን በመልመዱ የወደቀ የጭንቅላት ሲንድረም ተብሎ የሚታወቅ በሽታ ተይዟል። ሰው ሰራሽ አስተውሎትን ወይም ኤአይን በመጠቀም የእንስሳትን ድምጽ ወደ ሰውኛ ቋንቋ ለመቀየር የተጀመረው ጥረት አድናቆት ተችሮታል። ሜክሲኮ በታዋቂው ዩቲዩበር ሚስተር ቢስት ላይ የሀገሪቱን ህግ ጥሷል በሚል ክስ መመስረቷ ታውቋል። እነዚህን መረጃዎች አካተን ይዘናል። እስከ መጨረሻው ድረስ አብራቹን ቆዩ። ጎተራ አካባቢ ሊፈርስ መሆኑ ተሰምቷል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና በተለምዶ ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛ ጋዜጣ ዛሬ ባቀረበው ዘገባ አስታውቋል። አዲስ ቱሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ የኢኮኖሚ መንደር አካባቢውን ለማፍረስ መታቀዱንም አስረድቷል። ፕሮጀክቱ በአዲስ አበባ ከንቲባ ዳነች አበቤና በጠቅላይ ሚኒስቴር ጽሕፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማው አስተዳደር መንደሩን ለመገንባት ከቻይናው የኮሚኒኬሽን እና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ሕንፃዎች እንደሚኖሩት መገለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመሰ ስርዓት እንደታሰበ ጠቅሷል። የአዲስ ቱሞሮ መንደር ግንባታ በቢሊየን የሚቆጠር ብር እንደሚፈጅ አስረድቶም ከዚህም በላይ በጎተራ አካባቢ የሚኖሩ በርካቶችን እንዲፈናቀሉ እንደሚያደርግ ገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክት አማካኝነት በመቶ ሺ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ ዕጣ እንደሚገጥማቸውም አስታውቋል። በስልኩ ምክንያት አንገቱን ማንሳት ያቃተው የ25 ዓመቱ ጃፓናዊ ለቀናት የሞባይል ስክሪን ማየትን በመልመዱ ይህ ወጣት የወደቀ ጭንቅላት ሲንድረም ተብሎ የሚታወቅ በሽታ ተይዟል። ከባድ የአንገት ህመም፣ ምግብን መዋጥ መቸገር ፈጣን የክብደት መቀነስ እንዲሁም ከጭንቅላቱ ጀርባ ላይ እብጠት አጋጥሞት ነበር። አንገቱን ወደነበረበት መመለስ የቻሉት የአከርካሪ አጥንቱን በሚጠግኑ ብሎኖች አማካኝነት ብቻ ነበር። ሰው ሰራሽ አስተውሎትን ወይም ኤአይን በመጠቀም የእንስሳትን ድምፅ ወደ ሰውኛ ቋንቋ ለመቀየር የተጀመረው ጥረት አድናቆት ተችሮታል። የቻይናው የቴክኖሎጂ ኩባንያ ወይም ባይዶ የእንስሳትን ድምፅ ወደ ሰውኛ ቋንቋ ለመቀየር የሚያስችል የኤአይ ፈጠራ የባለቤትነት መብት ለማግኘት እየሰራ መሆኑን እወቁልኝ ብሏል። ተመራማሪዎች የእንስሳትን ድምፅ ወደ ተግባቦት ቋንቋ ለመተርጎም ለዘመናት ሙከራ ሲያደርጉ መቆየታቸውን ያስታወሰው የሮይተርስ ዘገባ ባይዱ ግን በሰው ሰራሽ አስተውሎት የታገዘ በማድረግ ፈጠራውን መስራት መቻሉና የገለጸው ስርዓቱ የእንስሳትን ድምፅ፣ ባህሪያቸውን፣ የሰውነት አካላት ምልክቶችንና ሌሎች ተያያዥ መረጃዎችን ይሰበስባል። የተሰበሰበው መረጃ ከተተነተነ በኋላ ላ በማሽን ለርኒንግ እና ዲፕ ለርኒንግ በመጠቀም የእንስሳውን የስሜት ሁኔታ ትንተና ይሰራል። ይህ የስሜት ሁኔታ በተፈጥሯዊ ሂደት ቋንቋን ለመረዳት በሚደረግ ሁኔታ አማካኝነት ትርጉም ተሰጥቶት ወደ ሰው ልጅ ቋንቋ ይተረጎማል ነው የተባለው። ስርዓቱ የድመቶችንና የውሾችን ድምጽ ይተረጉማል እየተባለ ሲሆን በእንስሳትና በሰዎች መካከል ተግባቦትን ለማሳደግ እንደሚረዳ ተገልጿል። በምርምር ደረጃ ላይ የሚገኘው ስርዓቱ የባለቤትነት መብቱን ሙሉ ለሙሉ ለማግኘት ከአንድ እስከ ሶስት ዓመት ሊፈጅ ይችላልም፣ ተብሏል። የፈጠራ ስራው በቻይና ማህበራዊ ገጾች ላይ በብዙዎች አድናቆት የተቸረው ሲሆን በርካቶች ውጤቱ ይፋ ተደርጎ እስኪጠቀሙ ድረስ መጓጓታቸውን ተናግረዋል። በቻይና ትልቁ የቴክኖሎጂና የመረጃ መፈለጊያ ድረ ገጽ ባለቤት የሆነው ባይዱ ኩባንያ ያ የፈጠራውን ባለቤትነት መብት ለማስጠበቅ ለሀገሪቱ ብሔራዊ የአእምሯዊ ንብረት አስተዳደር ጥያቄ ማቅረቡም ተሰምተዋል። ሜክሲኮ በታዋቂው ዩቲዩበር ሚስተር ቢስት ላይ የሀገሪቱን ሕግ ጥሷል በሚል ክስ መመስረቷ ታውቋል። ታዋቂው ዩቲዩበር ሚስተር ቢስት ባሳለፍነው ሳምንት በዩቲዩብ ላይ በጫነው ተንቀሳቃሽ ምስል ምክንያት በሜክሲኮ ክስ ቀርቦበታል። ምክንያቱ ደግሞ በሀገሪቷ ውስጥ ጥንታዊ ቅርስ ተብለው የሚጠሩት ፒራሚዶች አካባቢ ቪዲዮ በመስራቱ ሲሆን ይህም የሀገሪቱን ሕግ ጥሷል ብለዋል የሜክሲኮ ባለስልጣኖች የሜክሲኮ ብሔራዊ አንትሮፖሎጂ እና ታሪክ ኢንስቲትዩት የሚስተር ቢስት ቪዲዮ እንዲቀረጽ እንደፈቀደ ቢገልጽም እንደ ገቢ ማስገኛ እንዳይጠቀምበት ነግረነዋል ብለዋል። ሚስተር ቢስት ወይም በትክክለኛ ስሙ ጄምስ ዶናልድሰን ባሳለፍነው ሳምንት 20 ዓመት የቆየ ቤተ መንግስት ጎበኛው በሚል በዩትዩብ ገጹ ላይ ይህንን ቪዲዮ አጋርቶ ነበር። በቪዲዮው ላይ ለአካባቢው ባለስልጣኖች እንዲ ቀርጽ ፍቃድ ስለሰጡትም አመስግኖ ነበር። በቪዲዮም ላይ ሚስተር ቢስትና ጓደኞቹ በጥንታዊ ፒራሚዶች ላይ ሲወጡ እንዲሁም ድብቅ የሆኑ ዋሻዎችንም ሲጎበኙ ይታያል። ሚስተር ቢስት ራሱ በቪዲዮ መሀል በመገረም መንግስት ይህንን እንድናደርግ እንዴት እንደፈቀደልን ማመን አልቻልኩም ብሎ ነበር።